ህንሰናአለን ባንቸ ንሰናለን ንናለን ሰላም ለእናንተ ይሁን። ውድ የጄፒኤስ ቴሌቪዥን ተከታታዮች፣ እንዲሁም በመላው ዓለም ያላችሁ የጄፒኤስ ቲቪ ፓርትነሮች እና ወዳጆቻችን ዛሬ ለትልቅ የምሥራች ነው በመካከላቸው የመጣው እንኳን ደስ አለን። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ለረጅም ጊዜ የጄፒኤስ ቤተ ክርስቲያናችን ትልቁ ቻሌንጅ የቦታ ጥበት ነበር። በዚህ ቦታ ጥበት ምክንያት የተለያዩ መጎሳቆሎች ሊካፈሉ በመጡ ቅዱሳን ላይ ሲደርስ አይታችኋል። አንዳንድ ጊዜ በዝናብ አንዳንድ ጊዜም ደግሞ በፀሐይ ሙሉ አስፋልቱ ሜዳው ላይ ህዝቡ ተሰብስቦ ጌታን ሲያመልክ አይታችኋል። እግዚአብሔር ግን ቸርነት አድርጎልን ዛሬ እንደዚህ የተመቻቸ ሰፊ መሬት እግዚአብሔር ተአምር አድርጎ ሰጥቶናል። ይህን መሬት ያገኘነው ከመንግስት ቢሆንም በዚህ መሬት ላይ ወደ አስራ አራት የቀበሌ ቤቶች ነበሩ እና እነዚህን የቀበሌ ቤቶች ስናስለቅቅ ለአስራ አራቱም ቤተሰብ የኮንዲሚኒየም ቤት ክፍያ በመፈጸም በደስታ የማንም እንባበኛ ላይ ሳያዝን ማንም ሳያለቅስ ባርከውን ይህንን ቦታ አጽድተን ተረክበናል። አሁን ደግሞ እግዚአብሔር ረድቶን ሰፊ የማምለኪያ ቦታ መጀመሪያ ጊዜያዊም ቢሆን ግን በጣም በሚያምር ሁኔታ ሰፊ የማምለኪያ ቦታ ለመስራት በዚህ ጋር እንቅስቃሴ ጀምረናል። እግዚአብሔር ይባረክ። አሁን ፉቲንጎችን ለማቆም ብረቶችን እያሰርን ነው፣ ጉድጓዶችን እየቆፈርን ነው። በዚህ ቦታ የምንሰራው አዳራሽ አሁን ከነበርንበት አዳራሽ ሁለት እጥፍ ከግማሽ የሚበልጥ ነው። ኦልሞስት አንድ ሺህ ካሬ ሜትር በላይ የሚያርፍ አዳራሽ ነው እየሰራን ያለ ነው። ይህንን ስራ ስንጀምር በመጽሐፍ ቅዱስ በእግዚአብሔር ቃል በነህምያ ምዕራፍ ሁለት ቁጥር ላይ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን በሚል ቃል ነው የተነሳ ነው። ስለዚህ አይኖ በዚህ ሰዓት የግንባታ እቃ በጣም ውድ ነው። ሁሉ ነገር በጣም ከባድ ነው። ግን እግዚአብሔር ይረዳናል ብለን ከዝናብ ከፀሐይ፣ ቅዱሳን አርፎ የሚያገለግሉበት ምክንያቱም በጄፒስ ቤተክርስቲያን ከተለያየ አገር ከተለያየ ክፍለ አገር ሰዎች መጥተው ለማምለክ ወንበር አተው አስፋልት ላይ ጃንጥላ ይዘው ዝናብ እየመታች ሲካፈሉ የእውነት ነው ምላችሁ የሁላችን ልብ በጣም ያዝነ። እግዚአብሔር ግን ይኸው እንደዚህ አይነት ቸርነት አድርጎልን እንደዚህ የግንባታ ፕሮግራም ጀምረናል። ክብር ለጌታ ይሁን። እንደሚታወቀው በቤተ ክርስቲያን ደግሞ ግንቦት ግንቦት ወርን ለአራት ዓመት ግንቦት የአጋንንት ወር አይደለም። ግንቦት እርኩሳን መናፍስት የሚሰሩበት የመቀነሻ የመሞቻ የመደናቀፊያ ወር ሳይሆን ግንቦት የግንባታን የመጨመር ነው ብለን ስናውጅ እንደነበረው በአራተኛው ዓመት በግንቦት ወር ደግሞ የጄፒኤስ ቤተክርስቲያን የአዳራሽ ግንባታም ተጀምሯል። ዛሬ ልጠራ የምፈልገው ቅዱሳን በዚህ ግንባታ ላይ እግዚአብሔር ልባችሁን ያስነሳ ሁላችሁ እንድትሳተፉ ነው። ስለዚህ ካላችሁበት ቦታ ምናልባት ቤታችሁ ቁጭ ብላችሁ በቴሌቪዥን እያያችሁ ሊሆናል፣ የተለያየ ዓለም ላይ ሆናችሁ እያያችሁ ሊሆን ይችላል። በተለያየ መልኩ ይሄንን ግንባታ አብረን እንድንሰራ ይሄን እግዚአብሔር በፍጥነት እንድንሰራ ምክንያቱም መጪው ክረምት ነው። እንዴት በዝናብ እየተሰቃየ እንዳመለክን ጌታ ያውቃል እና በጉባኤያችን የምትመጡ ሰዎች ታውቃለን። ስለዚህ እንድናርፍ በእረፍት የእግዚአብሔር ሕዝብ እንዲያመልክ አፋጣኝ መልሳችሁን እንድትሰጡን በቴሌቪዥኑ ላይ ባሉ አካውንቶች በተለያዩ የባንክ አካውንቶች አሉ። በእነዚህ አካውንቶች ላይ አሁን ካላችሁበት ቦታ በሞባይል ባንኪ ባንክም በመሄድ በልባችሁ ባለው ሁሉ ማንም ቸል እንዳይ የእግዚአብሔርን ቤት ሲሰራ የሚወደን ሁሉ በእኛ አገልግሎት የተጠቀመ ከዚህ ቤት በሚፈልቅ ጸጋ የተገለገለ ሁሉ ቸል ማለት አቅራቢያችሁ ባለ ባንክ ወይም በሞባይል ባንክ ኢሚዲየት ምላሽ እንድትሰጡ በእነዚህ አካውንቶች ጥሪ ያደርጋል። በዚህ ሰዓት መልስ ለምትሰጡኝ ሁሉ እግዚአብሔር የጠየቃችሁትን ሁሉ ይመልስላል። እንዲሁም ከተለያየ ዓለም ላይ ያላችሁ ፓርትነሮቻችን፣ በተለያየ ዓለም ያላችሁ በአሜሪካን የዜላ አካውንት አለን። ባላችሁበት ቦታ ጄፒኤስ ማገዝ የምትፈልጉ እዚህ ላይ ባሉ ስልክ ቁጥሮች መጠቀም ትችላላችሁ። በእነዚህ ስልክ ቁጥሮች ተጠቅማችሁ ያለንበት ቦታ መምጣት መታችሁም ግንባታውን መጎብኘት በሙያም የምታግዙን ሰዎች ሁላችሁ ልባችሁ እንዲነሳ በጌታ ፍቅር እጠይቃለሁ። እንዲሁም በገንዘብ አድልም በማቴሪያል ማገዝ ፈልጋለሁ ብትሉ፣ ብሎኬት ያስፈልገናል፣ ጠጠር ያስፈልገናል፣ አሸዋ ያስፈልገናል፣ ብረቶች ያስፈልጉናል፣ የተለያዩ ለግንባታ የሚሆኑ ማቴሪያሎችን ማቅረብ በዚህ ላገልግላችሁ ሲሚንቶ ያስፈልገናል ማቅረብ ፈልጋለሁ ብትሉ በእነዚህ ስልኮች ቢድ የተደውላችሁ ልታገኙን ትችላላችሁ። እግዚአብሔር ቤት እየሰራን ነው። የማንም ልብቻላይ ወዳችኋለን። እግዚአብሔር ጀምሮታል፣ እግዚአብሔር ይጨርሰዋል። የእናንተ ክንዶች ግን ይበረታል። ይሁን አለ ሆነ። ተባረኩልኝ። አቤኔዜር፣ አቤኔዜር እስከ ዛሬ ድረስ እግዚአብሔር ደርሶናል።